አሰላሙ አለይኩም ወራህመቱላይ ወበረካቱ። ውድ የኛ የኢትዮ ፋሚሊዎቻችን እንዴት ናቸው? እኛ አደናን አልሐምዱላ። ዛሬ ያለነው ኮምቦልቻ ቦርከና የሚባል ሰፈር አለ እና ትልቅ ጫካ አለ። እሱን ልናየው ነው ከእናንተ ጋር ከፋሚሊዎቻችን ጋር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ነይ ተከበራችሁ ቤተሰቦቻችን እንዴት ናችሁ? በውስጥም በአገሮችም ያላችሁ ሰላማችሁ ከፍ ከፍ ብዝት ብዝዝት ይበልልን። ሁሉ ሰላም ዛሬ ያው የመጣ ነው በመተኮስ መሰረት። እስኪ ካሜራ ካሜራማን ወደዛ ነገር አታያጭም እና እንደምትመለከቱት ቦርከና የሚባለውን ቦታ በዛ አካባቢ ታከውሽ እና ምናምን አሉ። የወሎ ልጆች ሆናችሁ ታውቆት አላችሁ ያንን ቦታ። እስኪ ለሱ ውስጥ እናስታውሳችሁ ብለን ከች ብለንላችኋል። እናንተን ለማሳየት የማናደርገው ነገር የለም። እስኪ ለማንኛውም እዚህ አጠገባችን ያለውን እንዴ ታቆታላችሁ። ሰላም ይበላችሁ። አሰላሙ አለይኩም ወራህመቱላሂ ወታላሁ ወበረካቱ ውዴ ነጃት ቲቪ ቤተሰቦች፣ ሀገር ውስጥም ከሀገር ውጭ የሚያላችሁ ያው እንኳን በሰላም ለሁለተኛ ለሊላ ለሁለተኛ ቪዲዮ እንኳን እናንተ ጋር መጣሁኝ። ምንና አፉ ብለኛላ

አሁን የሆነ በጣም ሙቀት አለ። በጣም አሁን ንፋስ ነገር መጣ። አዎ ውዴ፣ እኔ እና አንቺ ለዚህ ቀን እንደርሳለን ብለሽ አስበሽ ታቅደሽ የፈጣሪ ፍቃድ

አለም አለም አለም አለማለም በሊቅ በጠቢቡ በሸህ ሁሴን ሞት የኔ ላርግሽና አለም ለያት እና ይሄው አይ የገባን ነው

አይ በጣም ቅርብ ነው ብሎ ደግሞ አለች። በዱላው እንደዚህ ነው እና አንድ

ስትዘነግጡ እንደዚህ ነው። እፈጠራለሁ አላሰብኩም ነበር። ይቅርታ አድርጎልኝ። አንተ ወደ እዛ ሄደህ በእናትህ ስትገፈትረኝ ነበር። ያው እኔ ስላሰብኩ ነው።